ዳጣ ለዘመናት ስትፈልጋቸው የነበሩትን ቤተሰቦቿን በዛሬው ዕለት አግኝታቸዋለች። ነገር ግን ዳጣ ምንም እኳን አባቷን ብታገኝም ወላጅ አባቷ እስካሁን እኔ ልጅ መሆንሽና ለመሆንሽን ለማረጋገጥ ስል አባዬ ብለሽ መጥራት አትችም ልክ እንደማንኛውም ሰው ጋሽ ምናምን ብለሽ ጥሪኝ እንጂ አባ የሚል ቃል ከአፍሽ አንዲትም ቃል ልትወጣ አልፈልግም በማለት ለዳጣ አሳስቦና አስጠግቆ ይነግራታል በወቅቱ እኔ አይደለሁም የጣልኩሽ። ነገር ግን ያ ወንድ ሚኔ ጣልሽ የአንድ ቀን ስህተት ነበር የተፈጠረው። ሆኖም እንግዲህ ወንድም ይሄንን ነገር ስለሚያውቅ ትዳሬ ከሚበላሽና ከሚፈርስ በማለት እሱ አውጥቶ ጣልሽ። ግን ደግሞ ይህ ዘመን አጻጻት ነበረ። ዛሬ አባዬ ብለሽ ስለመጣሽ ግን የአጻጻት ጠፋልኝ። ግን ደግሞ እንዴት አድርጌ መካስ እንዳለብኝ ማረጋገጥ አለብኝ። በዛሬ ደግሞ እኔ አባትሽ አይደለሁም እያላትም ነበረ። ታጣማ ምን አልፈለገችም። አባቴ ነው በማለት ሞጮጭ ብላበታለች። እሱ ግን ጉዳዩ ለማረጋጋት እየሞከረን ቢሆንም እንግዲህ የቤቱ እማወራ የተባለችው እንግዲህ ጸባይዋ በጣም አስቸጋሪ ነው። ከአባወራው ይልቅ የማወራ ክፉ ነው። እማወራ በድንገት የሆነች ልጅ ይዘው ብላ ሰገባ ከቤታቸው እንዲሁም ደግሞ ከልጆቻቸው ጋር ስትቀላቀል ማናት የሚለው ጥያቄ ተነስቶባታል። ይች ልጅ እንዴት ነው ለምን መጣች እዚህ ቤት ነገረኝ እንጂ በማለትም ባሏን ጠይቀዋለች። ባል ግን ልጄ ምንም አይደለች በቃ አንድ ቀን እውነቱን ነግሬሻለሁ፣ ግን እዚህ ቤት ነው የምትኖረው በማለት ለሚስት ይናገራል። ባል ሚስትም እንግዲህ በሀሳቡ እንኳን ምንም ባትስማማ እሺ አንተ ካልክማ ትቆያለች፣ ግን ደግሞ እውነቱ ምን እንደሆነ እደርስበታለሁ በማለት ታሳውቀዋለች። ሞገስም እንግዲህ ይዟት ከሄደ በኋላ በአካባ ዳጣ እባክሽ ተረጋጊ እያላትም ነበረ። ቢሆንም እንግዲህ ዳጣ እንዴት ነው ሻውን በአንድ ጊዜ ልጅን አብሎ ሊቀበልሽ የሚችለው? ስለዚህ ተረጋጊና ጉዳዩን፣ የተፈጠረውን ነገር አንድ ባንድ ማወቅ አለብሽ። ከዛ በተጨማሪ ደግሞ የሚያስፈልግሽን የምርመራ ውጤቶችን መመርመር አለብሽ በማለት ያሳውቃታል። ዳጣም እንግዲህ ከዛ ቤት ከደረሰችን በኋላ በሩ ነበር ግፍትር አድርገው የገባችው ማን ነሽ ምንድን ነሽ ወደዚህ ቤት አትገቢም ቢልም እንኳን የቤቱ ባለቤት እሷ ግን የመጣሁት እናቴን ፍለጋ ነው አንተን አይደለም ስለዚህ እናቴን ሳላገኝ ደግሞ ከዚህ ቤትም ባልወጣም በማለት በሩን ገርበብ ብለው ነበር የገባችው ወደ ውስጥ ከገባች በኋላ ልጆቹ ይጠቋቁሙማት ጀመረ ውሃ የምትባልና ና አቤል የሚባለው ግን በጣም ወደዋታል ልጅቱ ለምን ነገር የምትጨነቅ አይደለችም ምንም አይነት ሀሳብ አታውቅም ፈታ ዘና ያለች ነች በማለት እንግዲህ ሁለቶች ይወዷታል። አንዷ ግን ገና ከመግባቷ ጥምድ አድርጋ ይዛታለች። ለምን አቤል እሷ እንዴት ታምራለች? አለ በማለት እንግዲህ ቀናቶ ሊገላት ነው። አቤልም እንግዲህ ያቺ እሱን የምትፈልገው ልጅ ስላለች አንቺን ብየሰብ እዚህ ቤት ያለሁት ቤተሰቦችሽንና ወላጆችሽን አክብሬ ነው እንጂ እንዳንቺ ስራማ ቢሆን እዚህ ቤት ራሱ አለመጣም ነበር። ምን አይነት ወራዳና ክብር የሌለሽ ሴት ነሽ በማለት አዋርዷት ነበረ አባትም እንግዲህ ወይም ደግሞ የቤት አባራ የሆኑት የውልጅ ልጅ አደራሽን ነው እንደው ተሳስተሽም ቢሆን አባዬ እንዳትይኝ የሚያስፈልግሽን ነገር ግን እገዛልሻለሁ ለመሆኑ እንዲሁ ቀሚስ ለብስሽ ታውቂያለሽ በማለትም ጠይቋታል በጣም ቀሚስ ለብሽ አላውቅም ብለብስ ደስ ይለኛል ግን ደግሞ መስገኛ ያለን በማለት ነበር የመለሰችለት እሱም እንግዲህ የሚያስፈልጋትን እያንዳንዱ ነገር እንደሚገዛላት ሁሉ አሳውቋታል። በሌላ በኩል እንግዲህ ከልጆቹ ጋርም ኳስ ጨዋታ መጫወት ይጀምራሉ። ዳጣ እንግዲህ የዘመናት ጥያቄ የሆነባት ቤተሰብ ማን ነው? እኔ ማን ነኝ? እህት ወንድም አለ ያለች ስተስ ምስል ስትጨንቅ የነበረው በዛሬ ሁለት ግን ከተቀላቀለችን በኋላ ልክ እንደ ቤተሰብ አደገ። ኳስ ስትጫወትም እንዲሁም ደግሞ የተለያየ ጨዋታዎችን ስትጫወት ነበረ። ውሃ የምትባላ በጣም የዋህና ልክ እንደ ዳጣ ነች። ዳጣን ከና ካየቻ አባረ ነበር የወደደቻ። ሊቀፍሽ ስትላት እኮን ምንም ዓይነት ጥያቄም ሆነ ማንገራገር አልታየባትም። ታላቅ የቴቶ ግን ልቀፍሽ ስትባት እንዴ እኔ ነኝ አንቺን የማቅፍሽ ምን ትመስላለች እያለች እንግዲህ አንዳንድ ሰዎች በአለባበሳቸው ብቻ ሲሆን የሚገምቱን አላቅፍም በማለት ነበር ያኮረፈቻት። ከውሃና ከአቤል ጋር በጣም ዘር የተግባባሽ፣ ደግሞ ልጅቱ በጣም እየቀናችባት ነው። ለምን አቤልማ፣ እንዴት ነው እኔን ትቶ እሷ ታምራለች? የሚለው የሚለው ጥያቄ አሁንም እያሳደዳት ይገኛል። እንግዲህ ዳጣ ከዛ ቤት ከገባሽ በኋላ የተለያዩ ትዕይንቶች የሚኖሩት ይሆናል። እንግዲህ ምናልባትም አቤል ፍቅረኛዋ ሊሆን ይችላል። እስከ ዛሬ ያው እያንዳንዱ ነገር ወንድምና እህት ነን በማለትም ስለጠየቀችው እኔ እነዚህ እህቶች አይደሉም ግን ደግሞ የጋሸ የጓደኙ ልጅ ነኝ በማለትም ራሱን አስተዋውቋታል። አቤል እና ዳጣ በአንድ ቢሆኑ እንግዲህ ያምራሉ። ያቺ አጎል የኔ ፍቅረኛ ነው ባይ ተንጫጫሪ ደግሞ ትቃጠል ማለት ነው። ዳጣ እንግዲህ መልካም እድል ብለናል። በሌላ በኩል እንግዲህ አቤል ጽናት እያጠና ያለ መጽሐፎችን ይዞ ምን እየሰራ ነው በማለት ኳስ ከተጫወቱም በኋላ ዘው ብላ መኝታ ክፍሉ ትገባለች እሱ ያጠናው ነው ይላታል። ምንድን ነው የምታጠነው? መጽሐፍ ጎበዝ፣ ጉርቤት አጥማ በማለት እንግዲህ ከደገበችውም በኋላ ግን ታጠኛለሽ፣ ታነቢያለሽ? ይላታል። እሷም አነባለሁ፣ እንደውም አነባው ሁል ቀን ነው። ቀን በቀን ከሱፐር ማርኬት ወደ ገበያ የተለያዩ እቃዎች ስንት ሆኑ አልሆኑ የሚሉትን እያንዳንዱ ነገር አነባቸዋለሁ በማለት ተጠይቀዋለች። እንዲሁም ፈገግ በማለት ነበር የመለሰላት። ማለት ማንበባችን ይላታል። አይ ማንበባችን ግን ደግሞ እሺ ከፈላሽ እኔ ላስተምርሽ እችላለሁ፣ እንዴት ማጥራት እንዳለብሽ የአንዳንዱ ነገር የሚያስተምርሻለሁ። ማለት አቤል ለዳጣ እንደሚያስተምራት ቃልም ይገባላታል። እንግዲህ ያቺ ፍቅረኛ ወይም ደግሞ አቤልን የምትመኘው ልጅ ሲጫወቱ ማየታለች። እንደገና ደግሞ መኝታ ክፍሉ ራሱ መታዘቡ እንደዛ ቁጭ ብላ ስታያት ቆይ አንድ ቀን መታ ካያ በኋላ ላስጠነሽ አልካት፣ አይደለም እኔ ስንት ቀን ነው ስጠነ ብዬ እንዲ ያልከው ትለዋለች። እሱም እንግዲህ ከዳጣ ፊት ነበርና አይ እኔ ምጭ ማስጠነ ብልሽ እንዲ ብዬሽ አላውቅም፣ ከፈለግሳችን ቤተር የፈለሹን መጽሐፍ ልዛዘሽ ይችላለ፣ ይላታል። እሺ በማለት እንግዲህ ዳጣ ከክፍል እንድትወጣ ታደርግና ራሷ ቁጭ ዘራለች። ቁጭ ካለችም እንግዲህ አቤልን ማስጨነቅ ጀመረች። ቆይ ግን እኔ አላምነ ቆንጆ አይደለሁም? ለምንድን ነው እንደዚህ አልፈተው ማለት አቤልን መደባበስ ጀመረች። አብሯት እንዲተኛም ፈለገች። አቤል በጣም ጥሩና ሰው አክባሪ እንዲሁም ደግሞ የተከበረ ሰው ስለሆነ ዞር ላይልክ ትዛለ ነገር አትስሪ፣ ረፊ ሲጀምር አንቺ ባላ የሰው ልጅ በማለት እንግዲህ ያሳውቃላል። እሷም ቆይ ለምንድን ነው ቆንጆ አይደለሁም እንዴ? ትለዋለች። አይ ለእኔ ቆንጆ ብትወኝም ለሌላ ሰው ደግሞ ላቶ ትችያለሽ፣ ስለዚህ

እናትና ልጅ እንግዲህ ወጥመድ ሳይሆኑ አይቀሩም። ለማንኛውም ይሄን ነገር ለኔ ተይውሽ። ያቺ ልጅ ማንነት የማይታወቅ ከዚህ ቤት መጣማ ብዙ ጊዜ እንድትቀመጥ አልፈቅድም እያለች ነው። አፌ ክፍቱር ከወጣ በኋላ እንግዲህ ዳጣና አባቷ ማውራት ይጀምራሉ። እኔም ልጅ በቃ ዛሬ ሱቅ መሄድ አለብን የፈለግሽውን ነገር እገዛለሻለሁ ይላታል። ሷም ፈቃደኛ ሆና እንግዲህ እንዲገዛላት ታይቀዋለች። እንዲሁም ደግሞ አጭሪት የቤቷ እም አውራ ተደብቀ የሚያወሩትን እያንዳንዱ ነገር እየተከታተለች ነበረ። ስለ ልጅቷ ማንነት እያወራችን ና እየተደበቀች ነው የሚያወሩትን እያንዳንዱ ነገር እየሰማች ነው። የቤት ሰራተኛዋ ቀደም ብላ ስለ ሰዎቹ ባህሪና ጸባይ ነግራታለች። ይኸውልሽ ቤት ተከብረሽ መኖር የምትፈልጊ ከሆነ ጋሸን በደንብ ተከባከቢ እሱ የሚልሽን ሰሚ። ልጆቹን በጣም ጥሩ ናቸው፣ ግን አንደኛው አቤልን ትፈልገዋለች ከእሱ ራቂ ሁለተኛዋ ደግሞ በጣም የዋለች ለትዬ፣ በጣም ከባድ ሰው ናት። እና ጥንቃቄ አድርጌ በማለትም የቤት ሰራተኛ እንግዲህ ትኩር ብላ በማየት ስታስብና ስትመልስ የዳጣናት ምናልባት እንግዲህ ከዛ ቤት ያለችው የቤት ሰራተኛ ልትሆን ትችላለች። የቤት መሬትም እንግዲህ አባዬ ስትል ከሰማች በኋላ ምን በማለት ሰጠት ብላ ወደ እነሱ መታለች። እንግዲህ ልጇ እንደሆነች ካወቀችም በኋላ ሌላ ጣጣም የሚመጣበት የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ